አሰላሙ አለይኩም ወረህመቱላሂ ወበረካቱ እንደት ናችሁ ሰላም ናችሁ ሁላችሁንም ሰላም ሰላም ብያለሁ ዛሬ እጥር ምጥን ያለች እጥር ምጥን ያለች ማለት ነው ቆንጆ ቪዲዮ ይዤላችሁ ቀረብ ያለሁ የጭነት መኪና ብዙዎቻችሁ ስለምጠይቁኝ ነው ይሄ ምንድን ነው ማን የምትሉት ፈጣኑ መኪና ብዙን ጊዜ የምጠይቁኝ ማለት ነው አሁን ማን ነበረ ስሙ እኔትሪ ነው አይደለም። ይሄ ፈጣን ዝም ብሎ የሚጋጨው ሄዶ ብዙ ጊዜ አለምኩ የምትሉኝ ማለት ነው። ሰሞኑን ጠፋብኝ። አዲስ ነው። ማን ነው? እኔትሪ አይደለም። የጭነት መኪና፣ የጭነት መኪና ሆኖ ግን የአዲስ ፈጣኑ ማለት ነው። በጣም ጠፋኝ። በእናታችሁ ማን ነበረ? ማን ነበረ? ማን ነበረ? ሃይሶስ የሆነ ነገር ነው የምትል እኔ ከሀገር ከወጣው ነው ይሄ መኪና አገር ውስጥ የምንትን የሚለው ማለት ነው ቆይቷል። እና አላውቀውም ስሙ ብዙን ጊዜ ስለምትጽፉልኝ ኮመንት ላይ ብታይ፣ የጭነት መኪና ሆኖ የጭነት መኪና ጭነት የሚጭን ነው። እኔ ዛሬ ያቀረብኩት ቪዲዮ ግን እናንተ የምትጠይቁኝ የሚፈጥነውን ነው። ብዙን ጊዜ የሚፈጥነው የመቶ ፍሬን የያዝ ማይችለው የሚገጫው ገብታችኋል። ግን ተስፋ አደርጋለሁ። ስሙን ግን ኮመንት ላይ አስቀምጡልኝ ያወቃችሁት እና እሱንም ያጠቃልላል ማለት ነው። ይህ ሁሉ የለፋሁት ፍቺው እሱን ጨምሮ ነው። ያኔ ግዴታ የጭነት መኪና ነው። ስም አይገልጽም። ከሌ ከሌ መኪና የለም። ብቻ የጭነት መኪናዎችን ማለም ዛሬ የሚሰጠውን ፍቺ በደንብ አርጌ እጥር ምጥን አርጌ በአይዤ ላቸው ቀርብ ያለው በደንብ እንድትከታተሉ እስከመጨረሻው ድረስ ጋብዛቸዋለሁ። ምክንያቱም የአብዛኞች ህልም ነው። በተለይ ወንዶች እና በነገራችን ላይ ደግሞ የጾታ የለም እዚህ ጋር ሴት ወንድ ያገባች ያላገባች እንደ በፊት እንደሚፈተው አይደለም። ለሁላችሁም ነው። ተከታተሉኝ ማለት ነው። ዓለም አቀፍ ድንበሮችን አቋርጠው ሸቀጦችን የሚጭኑ ግዙፍ ተሽከርካሪዎችን ማለም ትልልቅ ፕሮጀክቶችን ለመጀመርና ትርፋማ ትርፍ ወይም ትርፋማ የሆነ ወይም ትርፍ ለማግኘት እንደምትችሉ የሚያመላክት ህልም ነው ማለት ነው። ይሄ ለአላሚው ትልቅ የኢኮኖሚ እድገት ወደ ህይወት እንደሚመጣ ወይም ተስፋ ሰጪ ነገር እንደሆነ ያመላክታል። ትልልቅ የጭነት መኪኖችን ሀገር አቋራጭ ጅቡቲ የሆነ ሀገር የሚሄዱ መኪናዎችን በህልም ካለማቸው ማለት ነው አንድ ትልቅ አዲስ የጭነት መኪና በህልም ውስጥ ማየት ትልቅ ቦታ ማግኘትን ሊያመላክት ይችላል። እና የጭነት መኪና በመንገድ ላይ ያለው መረጋጋት ቀስ ብሎ እየነጋ ከሆነ በህልማችሁ ቀስ ብሎ እየሄደ ከሆነ በህልም የምትመለከቱት የህልም አላሚ ህይወት ውስጥ ያሉትን ነገሮች ማመቻቸት ወይም ማስተካከልን ያመላክታል። መኪናው በህልማችሁ ስታለሙት መንገድ ላይ ሲሄድ ቀስ ብሎ ተረጋግቶ የሚሄድ ከሆነ ህይወታችሁ የተመቻቸ የተረጋጋ እንደሚሆን ነው የአላሚ ህይወት ማለት ነው። ሌላው አንድ የጭነት መኪና በህልም ውስጥ ምናልባት እያነበብኩኝ ከተዝካለ መኪና እነግራችኋለሁ ማለት ነው። አንድ የጭነት መኪና በህልም ውስጥ በጣም በፍጥነት ሲነዳ በህልም ከተመለከታችሁ ይህ ፍቺ ህልም አላሉ ለራሱ ያስቀመጠውን ግቦች ያስበውን ግቦች በፍጥነት ማሳካት እንደሚችል ያመላክታል ማለት ነው። የጭነት መኪና በህልም ውስጥ ብልሽት ካጋጠመው እንግዲህ ስታልሙ የጭነት መኪና ብልሽት አጋጥመውት እንደሆነ በህልም ካያችሁ ይህ ፍቺ ህልም አላሚው እድገቱን ሊያደናቅፍ የሚችሉ ችግሮችና እንቅፈቶች ያጋጥሙታል ማለት ነው። የጭነት መኪና ከመንገድ ሲያፈነግጥ ጭነት መኪና እየተነዳ ከመንገድ ሲያፈነግጥ በህልም ማየት አደጋዎችን የመጋፈጥና የመጨነቅ እድልን እንደሚያመላክት የሚያመላክት ሲሆን እንግዲህ አደጋዎችን እንደምትጋፈጡ ወይም እንደምትጨነቁ የሚያመላክት ሲሆን፣ የጭነት መኪናውን በህልም መጠገን የጭነት መኪና ተበላሽቶ በህልም መጠገን ህልም አላሚው ችግሮችን የማሸነፍ ችሎታውንና አስቸጋሪ ጊዜያቶች እንደሚያበቁ ያመላክታል ማለት ነው። አንድ የጭነት መኪና በህልም ውስጥ ሲታይ የብልጽግና መጨመር የግል ሁኔታዎች መሻሻልን ያመላክታል። አንድ ሰው እንግዲህ ለሁላችሁም ነው። ዛሬ ከሌ ከሌ የለም ያገባ የተፈታ የሚባል ነገር የለም። አንድ ሰው የጭነት መኪና እየገዛ እንደሆነ በህልም ካየ ይህ ምናልባት በትላልቅ ፕሮጀክቶች እና የንግድ ውስጥ እንደሚሳተፍ ያመላክታል። አንድ ጊዜ እንዲሁም የድሮ ያረጁ የጭነት መኪናዎች የድሮ ኔትሪዎችን ማለም ወይም በህልም ውስጥ የድሮ መኪናዎች ከተመለከታችሁ ይህ ፍቺ መኳንንት ወይም ደግሞ የተከበረ የዘር ሐረግ እንዳላቸው እንዳላችሁ ያንጸባርቃል ማለት ነው። የመኳንንት የድሮ የተከበረ የዘር ሐረግ ሊኖራችሁ እንደሚችል ያመላክታል። እነዚህ አሮጌ እንትኖችን ወይም አሮጌ ጭነት መኪናን በህልም ማየት ማለት ነው። አዲስ መኪና ማየት ጭነት መኪና ህልም አላሚው ከፍተኛ ማዕረግና ክብር ላይ እንደሚደርስ ያመላክታል ማለት ነው። አዲስ የጭነት መኪና በህልም ከተመለከተ ማለት ነው። መኪናው በመንገድ ላይ ያለ ችግር ሲነዳ ማየትን በተመለከተ ለህልም አላሚው ነገሮች ተመቻቹና ቀላል እንደሚሆንለት ያመላክታል። የጭነት መኪና በከፍተኛ ፍጥነት እንደሚነዳ ወይም እንደሚንቀሳቀስ በህልም ካያችሁ ግባችሁ በቀላሉና በፍጥነት እንደምታሳኩ ግባችሁን ያመላክታል ማለት ነው። በሌላ በህልም በህልማችሁ የተበላሸ መኪና ካያችሁ የጭነት መኪና የተበላሸ የህልም አላሚው ህይወት ውስጥ ሊያጋጥሙ የሚችሉ ችግሮች እንዳሉ ያመላክታል። የጭነት መኪና በህልማችሁ እንደተበላሸ በህልም ካያችሁ ማለት ነው ከባድ የመኪና ብልሽት ማየት ከባድ በቃ ብልሽት ሽት ብሎ በህልም ካያችሁ ኑሮን ለማሻሻል የሚከለክሉ ችግሮች እንዳሉ ያመላክታል። ኑሯችሁን ማሻሻል እንደማትችሉ ከባድ የመኪናው በከባድ ሁኔታ የተበላሸ ከሆነ ማለት ነው። የጭነት መኪናው በህል ውስጥ ገለልተኛ በሆነ ቦታ፣ ጭር ባለ በሆነ ቦታ መስራቱን ካቆመ ድንገት እንግዲህ ጭር ባለ ሰው በሌለበት ቦታ ላይ የመኪና እየሄደ መስራት ድንገት ከተበላሸ ከተበላሸና ከቆመ የፍች የሚሆነው ድጋፍና የድጋፍ መፈለግ ወይም መደገፍ እንደምትፈልጉ አላሚው መደገፍ እንደሚፈልግ ያመላክታል። የሆነ ሰው በህይወቱ እንዲደግፈው ይፈልጋል ማለት ነው። ሌላው መኪናው በተጨናነቀበት መንገድ መኪና አሉ ሌሎች መኪና አሉ፣ ጭንቅንቅ ባለ አካባቢ ቢበላሽ፣ ቅድም ልም ባለ በረሃ ድንገት ተበላሽቶ ካያችሁት ድጋፍና እርዳታ እንደምትፈልጉ ነው ብለናል። አሁን ደግሞ ሰው በዚህ በዚህ መኪና ባለበት መንገድ ላይ ጭንቅንቅ ባለበት መንገድ ላይ ቢበላሽ፣ ይህ ማለት ህልም አላሚው። ሌሎች ሰዎችንም የሚጎዳ ችግር ውስጥ ይገባል። እሱ ይጎዳል፣ ሌሎችንም የሚጎዳ ችግር ውስጥ ይገባል ማለት ነው። አብሮት መኪና በዚህ በዚህ መኪናው በመንገዱ በመኪና በተጨናነቀበት ቦታ ላይ የጭነት መኪና ሲበላሽ ሲካየ ከሱ ተርፎ ሌሎችንም የሚጎዳ ችግር ውስጥ ይገባል ማለት ነው። የጭነት መኪና ከመንገድ ሲወጣ አፈንግጦ ሲወጣ በህልም ማየት ለጭንቀት ሊዳረጉ የሚችሉ አደገኛ ሁኔታዎች መጋለጥን ያሳያል ማለት ነው። መኪናው አፈንግጦ አስፋልቱን ጥሎ ወደ ሌላ ሲገባ ከተመለከታችሁ መንገድ ስቶ ካያችሁ ማለት ነው። ሌላው ስለ መኪና መንዳት የጭነት መኪና መንዳት ደግሞ እንመልከት። አንድ ሰው በጭነት መኪና ላይ እንደሚጓዝ በህልሙ ካየ ይህ የሁኔታዎቹ እንደሚሻሻሉ እና ኑሮ በተሻለ ሁኔታ እንደሚቀየር ያመላክታል። መኪና ሳይነዱ ከሹፌሩ ወንበር ላይ መቀመጥ፣ እናንተ ነዱ ግን ከሹፌሩ ወንበር ላይ በህልማችሁ ተቀምጣችሁ ካለማችሁ ይህ ፍቺ ህልማን ላሚው በባህል ውስጥ ክብርና ጥንካሬ እንደሚያገኝ ክብር እንደሚፈልግ ወይም ክብርና ጥንካሬ እንዳለው ያመላክታል ማለት ነው። ከሹፌሩ አጠገብ መቀመጥን በተመለከተ ሹፌር አለ፣ እዛ ጭነት መኪና ላይ ከዛ አንዳንድ ደግሞ እዚህ ጋር ተቀምጦ በህልሙ ካለመ፣ ከሹፌር አጠገብ ተቀምጦ፣ ይህ ፍች የሚሆነው ህልም አላሉ ባለስልጣን ባለው ሰው ወይም ደግሞ ከፍተኛ ከፍ ባለ ሰው አይደለም፣ ስልጣን ባለው ሰው ወይም ከፍ ያለ ሀብታም በሆነ ሰው የሆነ የተመኘውን የሆነ ነገሩ አንድ ነገር እንደሚያሟላለት ድጋፍ እንደሚያገኝ፣ ለምሳሌ እኔ በቃ ይችን መኪና መግዛት ፈልጋሉ ሁሌ ያሰብኩኝ አልሳካልኝ ብሎ በህልሜ ከጭነት መኪና ሹፌራ ጭነት መኪና ሹፌራ አለ ከሱ ጎን ተቀምጭ ካለምኩኝ ይሄን መኪና ለመግዛት የማስበውን ነገር የሚያሳካልኝ ወይ አንድ ሀብታም ወይም አንድ ባለስልጣን ያጋጠመኝና ያን ነገር ያሳካልኛል ማለት ነው። እንዲገባችው ብዬ ነው ይሄን ምሳሌ የሰጠሁት ማለት ነው። ሌላው ከሹፌሩ አጠገብ መቀመጥን በተመለከተ ልማላሉ፣ እንደነገርኳችሁ ባለስልጣን ወይም ድጋፍ በሚያገኝ ሰው ምኞትን አንዱን ምኞት እንደሚያሳካልት ነው። ሌላው በጭነት መኪና ጀርባ ከኋላ ከጭነት መኪና ከኋላ ስትቀመጡ ካያችሁ ይህ የሚያሳየው ክብርና ተጽዕኖ ከሚሰማው ሰው ክብር ያለው ስራው የሆነ ተጽዕኖ አድራጊ ከሆነ ሰው እሱን እንደምትከተሉ እሱ እንደሚመራችሁ፣ ወይ ስራው ከፍ ያለ ስራ ይሆናል ወይም ደግሞ የሆነ በባህሪው ተጽዕኖ አሳዳሪ ጉልበተኛ ሰው ይሆናል እና እሱን እንደምትከተሉ ያመላክታል። ከመጭነት መኪና ውስጥ ከኋላ ከሹፌሩ ኋላ ከተቀመጣችሁ እናንተ የሆነ ሰው ይመራችኋል ማለት ነው። ወይ ኃይለኛ ሆኖ በጸባይ ወይም ገንዘብ ኑሮት እናንተ እሱ እንደምትከተሉ ያመላክታል ማለት ነው። ክብርና ይሁን ስልጣን ከሚሰማው ኋላ ኋላ እንደምትሄዱ ማለት ነው ፍቺው። እሺ መኪናን በምታሽከረኩርበት ወቅት መኪና መኪናው ሲነዳ በሚንቀሳቀስበት ጊዜ የሚታየው ህል ህልማላኑ ትልቅ ወይም ከፍተኛ ቦታ ላይ ለመድረስ እንደሚያስብ ነው። መኪናው እየተነዳ ወይም መኪናው እየሄደ ወይም አላሚው መኪናውን እየነዳው እያንቀሳቀሰው የጭነት መኪናው በህልሙ ካለመ ይህ ህልሙ አላሚ ትልቅ ቦታ ላይ ለመድረስ ያላሰለሰ ጥረት በጣም እየጣረ እንደሆነ ያመላክታል። መኪናውን እየነዳ ከተመለከተ ማለት ነው። አንድ ሰው በህልም መኪና እየነዳ ሲሄድ ከውስጡ በቃ ሊወድቅ እንደሆነ መኪናን እየነዳ ከነ መኪናው ሊወድቅ እንደሆነ በህልሙ ከተመለከተ ይህ ጉዳዩን በአግባቡ እየመራ እንዳልሆነ ሊያመላክት ይችላል። የህይወት ጉዳዩን በአግባቡ እየመራ አይደለም ማለት ነው። በመኪናውን እየነዳ መኪናው ሊወድቅ እያለ በህልሙ ከተሰማው እንዲህ አይነት ህልም ካለመ ማለት ነው። በጭነት መኪና ውስጥ መግባት ወይም መንዳት አለመቻል፣ ከመኪና ውስጥ ምትገቡ ካጣታችሁ መንዳት አለመቻል፣ ይሄ ፍቺ ህልም አላሚው አላማው ወይም ፍላጎትን ለማሳካት ችግር እያጋጠመው እንደሆነ ያመላክታል ማለት ነው። መኪና መንዳት መኪና ውስጥ ልትገቡ በህልማት ስትታገሉ እንዲካላችሁ አላማቸውንና ፍላጎታቸውን ማሳካት እንዳልቻላችሁ ወይም እንቅፋት እየገጠማችሁ እንደሆነ ይገልጻል ማለት ነው። ባዶ የጭነት መኪና በህልም ውስጥ ስትመለከቱ ህልማታም ከተወሰነ ካፒታል ጋር ሊገባ የሚችል አዲስ ፕሮጀክት መጀመር ያመላክታል። ባዶ ከሆነ ይሄ አላሜ ከሆነ ሰው ጋር ካፒታል ሊጀምር ወይም የሆነ አዲስ ስራ ሊጀምር እንደሆነ ያመላክታል ማለት ነው። ምናልባት የተጀመረ ሰዎች ጀምረውት ከእነሱ ጋር ሊቀላቀልም ሊሆን ይችላል። የጭነት መኪናው በእቃ የተጫነ ከሆነ እህል የጫነ እቃ የተጫነ ከሆነ በህልማችሁ ይህ የኑሮ እና የሀብት መጨመርን ያሳያል። እንግዲህ የተጫነ በእቃ ሆነ በእህል የተጫነ የጭነት መኪና በህልም ካያችሁ ሀብታችሁ እንደሚጨምር ነው በአጠቃላይ ማለት ነው። ሌላው በህልማችሁ ራሳ መኪናው ስትነዱት የጭነት መኪናውን ራሳችሁ በህልማችሁ እየነዳችሁ እንደሆነ በህልም ካያችሁ ይሄ ፍቺ የሚሆነው ምንድን ነው? አንድ ጊዜ ይቅርታ። እሺ፣ እንቀጥላለን። ድምጽ ሲገባ ነው የማቆመው። ሌላው መኪናውን እየነዳችሁ ወይም እያሽከረከራችሁ በህልም ካያችሁ ትልቅ ኃላፊነቶችን እና አስፈላጊ ቦታዎችን እንደምትይዙ ያሳያል። ትልቅ ቦታ ኃላፊነቶችን እንደምትሸከሙም ያሳያል። ህልም አላሚው የጭነት መኪናን በደንብ ከተቆጣጠረ ወይም በደንብ ተቆጣጥሮ እየነዳ እንደሆነ ይሄ ፍቺ ግዙፍ ፕሮጀክቶችን በማስተዳደር ችሎታና ጥበብ እንዳለ ያመላክታል። የጭነት መኪና በቃ በደንብ ተቆጣጥሮ እየነዳ እንደሆነ በጥበብ ትልልቅ ፕሮጀክቶችን የመሸከም ማስተዳደር፣ መያዝ እንደሚችል አላሚው የዚህ ብቃት እንዳለ ያመላክታል ማለት ነው። የጭነት መኪናው ግን ከቁጥጥር ውጭ ከሆነበት እየነዳ የህልም ሕልም አላሚው ምንም አይነት በቂ ልምድ እንደሌለው ነው። በህይወቱ ምንም በቂ ልምድ እንደሌለው ነው። የጭነቱ መኪና እየነዳው አፈንግጦ ከቁጥጥር ውጭ ከሆነበት ይህን ያመላከተን ማለት ነው። ሌላው ደግሞ ይቅርታ ደግምኩት እንዴ። አንድ እሺ እንቀጥላለን። የጭነት መኪና ማሽከርከር በፍጥነት እንግዲህ የጭነት መኪናውን በፍጥነት እያሽከረከረ ከሆነ ህልማላሚው ይሄ ፍቺ ምንድን ነው? ወሳኝ ውሳኔዎችን ለማድረግ መቸኮሉን ያገልጻል ማለት ነው። በፍጥነት እየምትነዳ የሚነዳ ከሆነ ይሄ ህልማላሚ በጣም አስቸኳይ ውሳኔዎች ላይ እንደሚፈጥ ሳይረጋጋ እንደሚወስን ያመላክታል። በእርጋታ መኪናውን የሚነዳ ከሆነ ልማላም በጥበብ ለማቀድ እና ለማስተዳደር ያለውን ችሎታ ያመላክታል። ቀስ በሚነዳ ከሆነ ማለት ነው። የሚያውቁት ሰው በህልማቱ የምታውቁት ሰው እህል የተሸከመ መኪና እየነዳ እንደሆነ በህልም ካያችሁ ይህ የሚያሳየው ጠቃሚ ምክርና መመሪያ እንደምታገኙ ከሌላው ሰዎች ያመላክታል። የምታውቁት ሰው ጭነት መኪና እየጫነ ሲነዳ ካያችሁ እናንተ ከሌላ ሰው ምክርና ጠቃሚ ነገር እንደምትታገዙ በምክር ያመላክታል ማለት ነው። ብዙ ሰዎችን ጭኖ በከባድ መኪና እየነዳ ከሆነ ከባድ መኪና ነው ብዙ ሰዎችን ጭኖ መኪና እየነዳችው ከሆነ በህልም ይህ ለሌሎች ከእርሶ አቋምና የህይወት ቦታ እንዴት እንደሚጠቀሙ ይጠቁማል። እንግዲህ መኪና ጭነት መኪና ውስጥ ሌሎች ሰዎችን ጭናችሁ እየነዳችሁ ከሆነ ሰዎች ከእናንተ ልምድ እንደሚወስዱ፣ ከእናንተ ትምህርት እንደሚወስዱ፣ ከእናንተ አቋምና ህይወት ልምድ እንደሚወስዱ ጠቁማል ማለት ነው። ሌላው በሃይዌይ በጥይ ሃይዌይ ብለው የጻፉት ይሄ ሃይዌይ መንገድ ላይ የጭነት መኪና መንዳት ግቦችን ለማሳካት ፈጣን እድገቱን ያሳያል። በተጨናነቀ መንገድ ላይ የጭነት መኪና ማሽከርከር ደግሞ ጊዜ በሚያሽ ይሄ እንደዚህ በምታሽከረክሩበት ጊዜ በህልማችሁ ሊያጋጥሙት የሚችለውን ፈተና ያመላከታል። እዚጋ ግልጽ ለማድረግ በጣም በሃይዌይ መንገድ መኪና መንዳት ግቧችሁን በፍጥነት እንደምታሳኩ ነው። የጭነት መኪና መንዳት ሌላ ጭንቅንቅ ባለ በዚህ መኪና በዚህም ሰው በቃ በተጨናነቀ መንገድ ላይ መንዳት ደግሞ ግባችሁን ለማሳካት ፈተና እንደሚያጋጥማቸው ያመላክታል። መንገዱ የተጨናነቀ ስለሆነ ማለት ነው። በተራራ መንገድ ላይ የጭነት መኪና መንገድ ተራራ መስሎ በተራራ የሚመስል ነው። በዛ ላይ የጭነት መኪና ለመንዳት ማሰብ ወይም የነዳችሁ እንደሆነ በህልም ካያችሁ፣ ይህ ፍቺ የሚያጋጥማችሁን ችግሮች ቢኖሩ ትልቅ ስኬት ላይ እንደምትኖሩ እንደምት እንዲደርሱ ያመላክታል። ችግሮች አሉ፣ ምክንያቱም ተራራ ነው፣ ፈተና ነው። ይሄ ግን እንደምታሸንፉ፣ ስኬት ላይ እንደሚደርሱ ነው። ሌላው ደግሞ የሆነ ሌላ ህልም ፈቺ ደግሞ የጭነት መኪና መንዳት ወይም የጭነት መኪናን ደግሞ በምን እንደፈቱት ትንሽ ገረፍ ገረፍ ላድርግላችሁ። ለምን ከዚህ ውጭ ደግሞ ሌላ ፈቺ ለእናንተ ስለሚጠቅማችሁ ማለት ነው። አንድ የጭነት መኪና በህልም ውስጥ ሲታይ እና በአደጋ ውስጥ ሲገባ ምናልባት አደጋ ውስጥ የገባ የጭነት መኪና ካያችሁ ይህ ብዙ ጊዜ ህልም አላሚው የሁኔታው እንደተበላሸና የሰዎችን ምክር ማጣት ከሰው ምክር እንደማይሰማ ወይም ባህሉ እየተበላሸ እንደሆነ ያመላክታል። አደጋ ውስጥ የገባ ወይም የተጋጨ የጭነት መኪና በህልም ካለማችሁ ማለት ነው አንድ ሰው የሌሎችን ክብርና በመካከላቸው ያለውን ተጽዕኖ በሚያጣበት ሁኔታ ውስጥ ራሱን ሊያገኝ ይችላል። ሰውን ሊዞልፍ ወይም የሰውን ክብር ሊያቆሽሽ ይችላል ማለት ነው። የተጋጨ መኪና ወይም የተበላሸ መኪና መንገድ ላይ ቆሞ አንድ ህልም አላ የሚታየ አብሮ ይሳተፋል የሰውን ክብር ለማንጎድፍ እንዲ አይነት ባህል እንደተዘፈቀ ያመላክታል ብለው ሌላኛው ፍቺ ደግሞ ፈተውታል ማለት ነው። ሌላ ህልም አላ ምን መኪናን በህልም ውስጥ መቆጣጠር ካልቻለ መኪናውን እየነዳ መቆጣጠር ካልቻለ ይህ ፍቺ በቤተሰብ መዋቅር ውስጥ አለመግባባቶችና ችግሮች መኖራቸውን ያሳያል ማለት ነው። መኪናን አለመቆጣጠር ይህም የቤተሰብ ግንኙነት ወደ መበታተን ይደርሳል። የጭነት መኪና የነዳ አንድ ህልም አላሚ መቆጣጠር ካልቻለ ወዲያ ወዲህ ያለ ካስቸገረ በኑሮ በህይወቱ መበታተን፣ የቤተሰብ አባላቶች ጋር ጸብ ይፈጠራል። መበታተን ሁላ ሊፈጠር ይችላል። ቤቱን በአግባቡ አይመራም ማለት ነው። እንደዚህ ሊኖረ ህልም ፍቺ። እንዲሁም በከፍተኛ ፍጥነት ጭነት መኪና ማሽከርከር የሚያደርሰውን የከባድ የመኪና አደጋ ማየት እንግዲህ በጣም እየነዳችሁ ከፍተኛ ስራ እንዲያደርስ መጨረሻ ላይ መኪናው ሲጋጭ ወይም አደጋ ሲደርስ በህልም ካያችሁ ይሄ ፍቺ ህልም አላሚ በግዴለሽነት እና በህይወት ውስጥ በችግሮች እና በፈተናዎች ሲያጋጥመ ፈተናም ችግር ሲያጋጥመው በግዴለሽነት እንደሚያልፍ ወይም ምንም ቦታ እንደማይሰጥ ለህይወቱ ያመላከታል። ብዙ ችግር የደረሰበት አንዳንድ ሰው ቸልተኛ ሰው አለ። ያንን ይገልጻል። ወይ ያንን ቦታ የማይሰጥለት ችግሩ መፍትሄ የማያገኝ ሰው መሆኑን ይገልጻል ማለት ነው። አንድ ሰው በህልም ውስጥ ከሌላ መኪና ጋር አንድ ጭነት መኪና ከሌላ መኪና ጋር ሲጋጭ በህልም ካየ ይህ ምናልባት በህይወት ውስጥ አስፈላጊ ከሆኑ ሰዎች ጋር አለመግባባት እንደሚፈጠር ሊያመላክት ይችላል። የሆነ የጭነት መኪና እና የጭነት መኪና በህልማችሁ ሲጋጩ ካያችሁ እናንተ ከምትፈልጉት ወሳኝ ከሆነ ሰው ጋር አለመግባባት ችግር ማለት ልትጣሉ እንደሆነ ልትጋጭ እንደሆነ ያመላክታል። ይህንን ደግሞ ችግራችሁን በቀላሉ መፍታት እንደማትችሉ እያሳያል ማለት ነው። በሁለት የጭነት መኪናዎች መካከል ግጭት ሲፈጠር ማለም በህብረተሰብ ውስጥ በሁለት ተጽዕኖ ፈጣሪ ሰዎች መካከል ያለውን አለመግባባት ሊያመላክት ይችላል። ይህም ወደ ውጥረትና አልፎ ተርፎም የእርስ በርስ ጦርነት ውስጥ እንደምትገቡ ያመላክታል። አሁን ለምሳሌ አሁን በአሁን ያለንበት ወቅት በቲክቶክ አንድ ግለሰብ እና አንድ ግለሰብ ባመጡት ነገር እንግዲህ የሁለቶች ተስፋፍቶ ወደ ሃይማኖት ቡድን ተላልፏል ማለት ነው። አሁን ላይ እንግዲህ አንዱ የሆነ ነገር አለ ተናገረ፣ ያኛውም ሃይማኖት ምስጥር ነው የሚሰራው፣ ያኛውም ሃይማኖት ምስጥር ነው የሚሰራው፣ አንዳንድ ተባባሉ። እነዚህ ሁለት ተጽዕኖ ፈጣሪዎች ባመጡት ቀውስ ሞላ፣ አሁን ሃይማኖት ወደ እየተስፋፋ ሄደ ማለት ነው። ጸቡ ልክ እንደዛ። ይሄኛው የጭነት መኪና ይሄኛው የጭነት መኪና በህልማቱ ሲጋጭ ካያችሁ በሁለት ተጽዕኖ ፈጣሪዎች መካከል ችግር ይፈጠርና አካባቢውን በሙሉ በጉሩብ ጸብ የሚያስፈጥር ወይም እርስ በርስ የሚያጋጭ ነገር ይፈጠራል ማለት ነው። እሺ ሌላው በሁለት መኪናዎች ላይ የደረሰውን አደጋ ካየር፣ ይህ በዙሪያው ባለው አካባቢ ውስጥ ስለሚፈጠሩ ችግሮች እና ትርምስ ሊተነብ ይችላል። ሁለት ይህ መኪና ይህ መኪና የጭነት መኪና ሲጋጩ እና አደጋ ደርሶ ካያችሁ በሰፈራችሁ እነዛ በፈጠሩት እውከት ምክንያት ሰፈሩ ሁነ ትርምስ ምስል ሊወጣ እንደሚችል ይተነብያል ማለት ነው። አስቀድማችሁ መጠንቀቅ ትችላላችሁ ማለት ነው። ይህንን ህልም ካያችሁ በህልም ውስጥ በጭነት መኪና በጭነት መኪና አደጋ ውስጥ መሳተፍን ከተመለከታችሁ እናንተም እናንተ ደግ ሁለቱ መኪና ሲጋጩ እናንተ እዛ አደጋ ላይ አብራችሁ ወይ መኪና ውስጥ ወይም እዛ አደጋው ላይ ከነበራችሁ በህልማችሁ ማለት ነው። ይህ ፍቺ እናንተን ለመጉዳት በሚፈልጉ ጠላቶች እየተሸነገላችሁ ለወሰ ቃላት እየተገለጸላችሁ ግን እናንተን ሊጎዱ የሚችሉ ጠላቶች አብሯችሁ እንዳሉ ያሳያል ማለት ነው። እንግዲህ ውድ ተመልካቾች የጭነት መኪና የዛሬ ነው ይሄን ይመስለኛል። የሁላችሁ ሴቱም ወንዱ ይህም ፍቺ በራሳችሁ ይሄን ህልም ካያችሁ ታገኛላችሁ ፍቺ ማለት ነው። አሁንም ይሄ መኪና እንደጠፋኝ ነው በእናታችሁ አዲስ መኪና እስቲ ኮመንት ላይ አስቀምጡ። ፍሬን የምትሉ የማይዘው ፍሬን የማይዘው ህልም ኮመንት ላይ በዚህ መኪና ሲለ በዚህ መኪና ስም አለው እኔ ስለረሳሁት ነው ኮመንት ሊያስቀምጦ እሱንም ያጠቃላል ለማለት ነው ስሙን የፈለኩት አብዛኛውን ይህንን ነው የምታዘሙት ያ ደግሞ ጭነት ማለት ነው እሱን ለማለት ነው እሱን መኪና ይሆናል ለማለት ነው ላይክ አድርጉ ዛሬ ትንሽ ድምፅ ከመጠበጣቸው ይቀር ጠይቃለው መልካም ረመዳን በሌላ ቪዲዮ እንገናኛለን ቻው